ክብር ለጌታ ለኢየሱስ ይሁን። በመጽሐፍ ቅዱስ ላይ አንድ ሰው አስተዋውቃችኋል። ይህ ማስተዋውቃችሁ ሰው በኢያሪኮ ከተማ ላይ የሚኖር ዘኪዎስ የሚባል ሰው ነው። ይህ ዘኪዎስ የሚባል ሰው በጣም ባለጠጋ ነው። እግዚአብሔር በጣም ብዙ ብር ሰጥቶታል፣ ሀብት ሰጥቶታል፣ በጣም ኑሮ ሰጥቶታል። ግን አንድ ቀን ጌታ ኢየሱስ ወደዚህ ሰው ሰፈር መጣ። ዘኪዎስ ወደሚባለው ሰው ሰፈር መጣ ሲመጣ ይሄ ዘኬዎስ የሚባለው ባለሀብት ገንዘብ የነበረው ሰውዬ ኢየሱስ የቱ እንደሆነ ሊያይ ይፈልግ ነበር ይላል። አታችኋል። ለካ ገንዘብ አያሳርፍም። ይሄ ሰውዬ በጣም ባለሀብት ነው። በጣም ኑሮ የተስተካከለለት ነው። በጣም ባለጠጋ ነው። ግን ኢየሱስን ይፈልግ ነበር። ወዳጆቼ ኢየሱስን ይፈልግ ነበር። ለካ ገንዘብ ረፍት አይደለም። ለካ ቤት ረፍት አይደለም። ለካ መኪና እረፍት አይደለም። ለካ የተንጣለሉ ቤቶች ላይ መኖር እረፍት አይደለም። ዛሬ ከዚህ ወጣችሁ ሰርታችሁ የምትገቡት እንጀራ ሆድ ነው የሚሞላው። ነፍሳ ያረካ የነፍስ እረፍት የሆነው የናዝሬቱ ኢየሱስ ወደ ዘኬዎስ ሰፈር ወደ ኢያሪኮ መጣ። ይሄ ሰውዬ ኢየሱስን ሊያይ ይወድ ነበር። ኢየሱስን ሊያይ ይወድ ነበር። ከዛ ይሄ ሰውዬ ፍላጎት ነበረው፣ የግል ፍላጎት ነበረው ኢየሱስን የመፈለግ ወዳጆቼ እዚህ ቦታ ላይ ስራ ፈልገን እንደመጣን ነፍሳችን ኢየሱስን ትፈልጋለች። ነፍሳችን መረጋጋት አቅቷታል። ያለ ኢየሱስ ማረፋችን የነፍስ እረፍት ኢየሱስ ነው። ጌታ ምስክሬ ነው፣ እምላችሁ የነፍስ እረፍት የናዝሬቱ ኢየሱስ ነው። ሌላ ምንም ገንዘብ አያሳርፍም። ቤት ሊያሳርፍ አይችልም። የትኛውም የባለጠግነት ጥግ ውስጥ ብትሄዱ ዘኪዎስ ነበሩ ዘኬዎስ ገንዘብ ነበረው፣ ቤት ነበረው፣ ሀብት ነበረው። ነገር ግንስ ረፍት ግን የለው። ነፍስ ግን ረፍት ውስጥ አይደለችም። ከዛ ኢየሱስን አገኘው። ኢየሱስ ይሄን ሰውዬ ሲያገኘው እንደዚህ አለ፣ ዛሬ በአንተ ቤት ልውል ይገባኛል ሲለው ዘኬዎስ ወደ ቤቱ ኢየሱስን ኢንቫይት አረገ። ልክ ጌታ ኢየሱስ ወደ ዘኬዎስ ቤት ሲገባ ጌታ ኢየሱስ እንደዚህ አለ፣ ዛሬ ለዚህ ቤት መዳን ሆኗል። ወዳጆቼ መዳን ያለው ጌታ ኢየሱስ ጋር ብቻ። ገንዘባችሁ ሊያድናችሁ አይችልም። ዘሮቻችሁ ሊያድናችሁ አይችሉም። ያላችሁ የመሬት መዓት ሊያድናችሁ አይችልም። እሱ ከበሽታ ያድናችሁ፣ እሱ ሞታችሁን አያስጥልም። ሞታችሁን ሊያስጥል የሚችለው በመስቀል ላይ የተሰቀለላችሁ ደሙን ያንጠፈጠፈላችሁ ንጹሕ ደም ያፈሰሰላችሁ የሚወዳችሁ የሚያከብራችሁ በድንግል ማርያም ማሕፀን ውስጥ መጥቶ የተጸነሰው ሰው የሆነው እሱ እግዚአብሔር ዛሬ ወደ እናንተ ይህን ጥሪ ያደርግላችኋል። ኑንስ ግቡ። ኢየሱስን ልክ እንደ ዘኪዎስ ወደ ቤታችሁ አስገቡት። ኢየሱስ ክርስቶስ ይወዳችኋል። ወደ ቤታችሁ አስገቡት። ወደ ነፍሳችሁ አስገቡት። ወደ ልባችሁ አስገቡት። የነፍስ ማረፊያ ገንዘብ አይደለም። የነፍስ ማረፊያ አባቶቻችን፣ ዘመዶቻችን አይደሉም። መኪናዎቻችን አይደሉ። ሁሉንም ጥለን እንሄዳለን። ይገርማችኋል። ያለንን ገንዘብ ያለንን ወርቅ ያሉንን ልጆች ያሉንን ትዳር ጥለን እንሄዳለን። ይህንን ሥራ ጥለን እንሄዳለን። ጥለን የማንሄደው የዘላለም ቤት አለ። የናዝሬቱ ኢየሱስ በሰው እጅ ያልተሠራ በሰውን ያልታየ እግዚአብሔር ለሚወዳቸው ያዘጋጀው ወደ አባታችን ቤት በቅርብ እንሄዳለን። ኢየሱስ በቅርብ ይመለሳል። በቅርብ ይመጣል። ኢየሱስ የሚመለስ ከሆነ ደግሞ መንግሥተ ሰማይ ስለቀረበች ንስሐ ያስፈልገናል። ንስ ንግባ ወዳጆች ንሳ ንግባ ከእግዚአብሔር ጋር ነው ታረቅ ያልንክ ሌላ ምንም አላልንክም ከጌታ ጋር ታረቅ ከሰው ጋር እንታረቅ የለ ቤተሰብ ይቅርታ እንጠይቅ የለ ወይ ሚስታችን ስታጠፋ ይቅርታ ትጠይቅ የለ ወይ ባል ሲያጠፋ ይቅርታ ምን ችግር አለው ወዳጆቼ ይህንን ነው የምንነግራችሁ እኛ ምንም ስለ ጥቅም ስለሆነ ጉዳይ እየነገር ናችሁ አይደለም አይደለም ንስሐ ግቡ። አስገቡት፣ ይህንን ጌታ ወደ ቤታችሁ ወደ ነፍሳችሁ አስገቡት። ኢየሱስ ይወዳችኋል። የሚያድን ማንም የለም ካለ ኢየሱስ ክርስቶስ ውጭ ሊያድን የሚችል የለም፣ ማንም ሊያድን አይችልም። መጽሐፍ ሲናገር የጌታን ስም የሚጠራ ይድናል ይላል። ስለዚህ ኢየሱስ ብቻ ነው ሊያድን የሚችለው፣ በመስቀል ላይ የሞተ የተዋረደ የተንጠለጠለ ደሙን ያፈሰሰ እጆቹን በችንካር የተወጋ ጎሉን በችንካር የተወጋ እሱ ነው የሚያድናችሁ። ነገ ሙት ከነጎዳ አታቅም። ስለዚህ ከዚህ ጌታ ጋር ታረቅ። ዛሬ ወደ ቤት መግባት በእግዚአብሔር ምረት ነው። ግባ አትግባ አታቅ። ነገ ኑር አትኑር አታቅ። ስለዚህ የመዳን ቀን ዛሬ ነው። አታቅም ከእንቅልፍ ጠዋት የተነሳው በእግዚአብሔር ምሕረት ነው። ካልጋ ላይ የተነሳው እግዚአብሔር ረድቶ ነው። ያንተ ችሎታ አይደለም። ያንተ ጽድቅ አይደለም። ያንተ ገንዘብ አይደለም። ያንተ ኑሮ አይደለም። የእግዚአብሔር ምሕረት ስለዚህ ና ወደዚህ ጌታ። ይወዳል፣ ይወዳል። ኢየሱስ ፍቅር ነው። የሚራራ ነው። ኀጢአትን ይቅር የሚል ነው። ና ወንድሜ፣ ነይ የኔ እህት፣ ኢየሱስ ይወድሻል። ኢየሱስ ይወድሃል። ና የኔ ወንድም፣ ና ና። ኢየሱስ ሊመጣ በደጅ ነው። ኢየሱስ ክርስቶስ ሊመጣ ነው። ዓለም መጨረሻዋ ላይ ነው ያለችው። ምልክቶቹ አልቀዋል። ምልክቶቹ አብቅተዋል። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ና ወንድሜ ወደ እግዚአብሔር መንግስት ግባ። ና የዓለም መጨረሻ አይደለም፣ እንጥፍጣፊው ላይ ነው ያለ ነው። ኢየሱስ ክርስቶስ ይወዳል። ኢየሱስ ክርስቶስ ይፈልጋል። ይቅርታ ሊያረግልህ ይፈልጋል። ና ና፣ ኢየሱስ ይወዳል እና የነ ወንድም እል ከኛቱን ፍቃድን ለእግዚአብሔር ስጥ፣ ልብን ለጌታ ስጥ። ኢየሱስ ይወዳል ይወዳል ኢየሱስ። እና ጤና የሰጠ ዕድሜ የሰጠ አይምሮ የሰጠ ጉልበት የሰጠ እግዚአብሔር ነው እግዚአብሔር ነው። ገንዘብ ረፍት የለውም ዘኪዎስ ነበረው ገንዘብ፣ ነገር ግን ረፍታን ነበረው። ረፍት የሌለው ገንዘብ፣ ረፍት የሌለው ስልጣን፣ ረፍት የሌለው ከንቲባነት ምን ይሰራላል? ቴንክዩ ጌታ ኢየሱስ ይባርክ። ምን ይሰራላል ይሄ ሰውዬ እስከ ገንዘቡ እስከ ሀብቱ? ኢየሱስን ና ወደ ቤት ያለው፣ ና ወደ ቤት ያለው ዘኪዎስ ኢየሱስን አስገባ። አየህ፣ ባለ ሀብት ነው፣ ኢየሱስ ግን የለው ምን የመሰለ ጤንነት አለው። ኢየሱስ ግን የለው። አየ ምን የመሰለ የደብረ ዘይት ባለሀብት ነው ኢየሱስ ግን የለው። ኢየሱስ የሌለው ሀብት ሞት ነው። ኢየሱስ የሌለው ስራ ሞት ነው። ኢየሱስ የሌለው ባለጠግነት ሞት ነው። ኢየሱስ የሌለው እድሜ ሞት ነው። ና ወንድሜ፣ አንተ ወጣት፣ እግዚአብሔር ነው ይህን እድሜ የሰጣችሁ። የእናንተ ጥሩነት አይደለም። የእናንተ መልካምነት አይደለም አይደለም። ተመለስ። የእግዚአብሔር መንግስት ቀርባለች። የእግዚአብሔር መንግሥት ቀርባለች። ንስሐ ትፈልጋለች። ወደዚህ መንግሥት ናግባ። ተሸነፍለ ላይ ኢየሱስ ተሸነፍለ ኢየሱስ ልብን ስጥለ ኢየሱስ ብራዘር እለኛ አቱን ና ወደዚህ ጌታ ና ወደ ቤት አስገባው። ኢየሱስ ክርስቶስ ጌታ። ና ወንድሜ፣ ዕድሜህን ለጌታ ስጥ፣ ጤንነትን ለጌታ ስጥ፣ ዘመንን ለጌታ ስጥ። ና ኢየሱስ ይቀበልህ። እናንተ የገበያ ወዳጆቻችን፣ እናንተ በዛ የተቀመጣችሁ ና፣ ኢየሱስ ይወዳል ያለ ኢየሱስ ምን የመሰለ ባለጠጋ ዝነኛ አርቲስት ባለጠግነት፣ ያለ ኢየሱስ ምን ይሠራልሃል? እርካታ የለው የለውም። እርካታ እመነኝ የለው። የውሸት እንቅልፍ አትተኛ። ከኢየሱስ ጋር የሰላም እንቅልፍተኛ እረፍት ያለው አይምሮን የሚያልፍ ሰላም ያለው ኢየሱስ ጋር ነው። ያለ ገንዘብ የሚያሳርፍ ያለ ዘመድ የሚያሳርፍ ወዳጅ አባት ንጉሥ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ነው። ኑ ዛሬ ታረቁ፣ እለምናችኋለሁ። በእግዚአብሔር ርኅራሄ ታረቁ ከአባታችሁ ጋር፣ ከተዋረደላችሁ ጌታ ጋር፣ ከሞተላችሁ ጌታ ጋር፣ ከተሰዋላችሁ ጌታ ጋር ኑ ታረቁ ዛሬ እለምናችኋለሁ። እናንተ አባቶች፣ እናንተ ወጣቶች፣ እናንተ ጎልማሶች ልለምናችሁ ዘኪዎስ ያለ ኢየሱስ ገንዘብ ነበረው። ያለ ኢየሱስ ሀብት ነበረው። ቀራጭ የቀራጭ አለቃ ነበር። ኢየሱስ ግን የለው። ኢየሱስ ግን የለው። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ መጽሐፍ። ዓለምን አትርፈ ዓለም አጨብጭባልህ ደብረ ዘይት አጨብጭባልህ፣ እግዚአብሔር ካዘነብ ምን ይሰራላ? ምን ይሰራላ? ደብረ ዘይት ዋው፣ ብላክ እግዚአብሔር ካላለክ ሰፈሩ ሁሉ ፈርቶክ፣ እግዚአብሔር ካላከበረ ምን ይሰራላ? ምን ይሰራላ? ንገረኝ፣ ንገረኝ። ኢየሱስን አስገባ። ዘኬዎስ ወደ ቤቱ ወደ ነፍሱ አስገባ። ዛሬ ለዚህ ቤት መዳን ሆነዋል አለ ኢየሱስ። መዳን ያለው ኢየሱስ ጋር ብራዘር፣ እንደ አታረፍድ አታርፍድ፣ በጊዜ የተመለስክ ሊጨልም ጥቂት ነው የቀረው። ሞት የሚባል አለ፣ ያውም የዘላለም ሞት። ሁላችንም እንሄዳለን። መሄዳችን አይቀርም። የፈጠረን ጌታ ሳታቅ የሞተልን ጌታ ሳታቅ አትሙት ወንድሜ፣ አትሙት ወንድሜ። ዕድሜ በአጭር አይቀጣ። ና ከኢየሱስ ጋር ና። እየለመነ ነው ዛሬ በዚህ ድምፄን የምንሰማ አንድ ወጣት እግዚአብሔር እየለመነ ነው። ሰፈር ድረስ የመጣ ሥራ ቦታ እየመጣ ያለው እግዚአብሔር እየለመነ ነው። የመዳን ቀን ዛሬ ነው። እርሱ አሁን ነው፣ አሁን ነው ይወዳል። ዕድሜ የሰጠ እሱ፣ ጤና የሰጠ እሱ፣ ትንፋሽ የሰጠ እሱ፣ ይሄን ጉልበት የሰጠ እሱ። እንቅልፍ ተኝተ የተነሳው በኢየሱስ ነው፣ በኢየሱስ ነው። አንተ በጣም ጥሩ ሰው ስለሆንክ አይደለም፣ አንተ ጥሩ ጽድቅ ስላለ አይደለም። ጠዋት የተነሳው በኢየሱስ ነው። የተዋረደልህ መሲያ አለ። ዛሬም እየጠበቀ ያለ ያ የጠፋው ልጅ አባት ትዝ ይላል። ደጅ ደጁን ያያል። ደጅ ደጁን አይመጣም እንዴ ልጄ እያል ያ የጠፋው ልጅ የጠበቀ አባት ፍቅሩ ማይቀየር ፍቅሩ ማይበርድ አባት፣ ልለምን ዛሬ ልለምን ልለምን። የናዝሬቱ ኢየሱስ እየጠበቀ ነው። ደጅ ደጅ እያየ እየጠበቀ ነው። ሊመጣ ጫፍ ላይ ነው የቀረው ምድሪቷ ሊያበቃላት ነው ና ንሳ ብቻ ሰው ይቅርታ ትጠይቅ የለ ወይ እንዴት እግዚአብሔር ከበደክ የሰፈር ሰው ይቅርታ ትጠይቅ የለ ምን ነው እግዚአብሔር ጋር ጨነቀ ጓደኞችን ይቅርታ ትጠይቅ የለ ፍቅረኛን ትጠይቅ የለ ሚስትን ትጠይቅ የለ እግዚአብሔር ምን ነው ተዋረዳ መስቀል ላይ መጣ በድንግል ማርያም ተጸንሶ ተወለዳ። በዛች ጀግና በሆነች ሴት ብጽሕት በሆነች ሴት ድንግል በሆነች ሴት። ምነው እግዚአብሔርን ጨነቀ። ምነው እግዚአብሔርን መጠየቅ ነበረክ። ኢየሱስ ይወዳችሁ። ኢየሱስ ይጠብቃችኋል፣ ይንከባከባችኋል፣ ጓደኛ ይሆናል ኢየሱስ አባት ይሆናል፣ አባት ይሆናል፣ እናት ይሆናል፣ ዘመድ ይሆናል። ኢየሱስን የቀመሰ ነው የሚያቀው የቀመሰ ነው የሚያቀው። ኢየሱስን የነካው ሰው ነው የሚያቀው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደዋል። ብራዘር፣ የተከፈለብን ዋጋ ኢየሱስ ይባላል። ለእኔ ለማይገባኝ፣ ለእኔ ኃጢአተኛ፣ ለእኔ ወራዳ፣ ለእኔ ትላንት ውዬ ለነበረ ትላንት ቃሚ አጫሽ ለነበረ ኢየሱስ ተዋረደልን። ኢየሱስ ሞተልን። ኢየሱስ ክብሩን ጣለልን። ኢየሱስ የማይገባንን ይወሰጠን የማይገባንን የማይገባንን ይወሰጠን፣ የእግዚአብሔር መንግሥት ወራሽ አረገን። አባቴ ጸባይ ብቀይር ቤት አያስገባኝም። ኢየሱስ ግን እስከ በደል አስገባን። እናታት አስገባ። ወንድም ባህሪ ይቀየራል፣ ዘመድ ይቀየራል፣ የማይቀየር እንደ ጸና ያለ የናዝሬቱ ኢየሱስ ብቻ። ና ና፣ አንተ የጠፋ ልጅ ደጅ ደጁን የሚያይ ንጉሥ አለ። ሊቀበል በብዙ ድግስ በግ ያዘጋጀ ፀጋ ይዞ እየጠበቀ ያለ አባት አለ። ና ና፣ ልለምንህ፣ በእግዚአብሔር ርኅራሄ ልለምንህ። የመዳን ቀን ዛሬ ነው፣ እርሱ ደግሞ አሁን ነው። ኢየሱስን መጽሐፍ ቅዱስ ሲናገር ነዚ ላ እኛ ግን የተሰቀለውን ኢየሱስን እንሰብካለን፣ እንዳለ አንዳለ የተሰቀለልን የተዋረደ መሲህ መስቀል ላይ የሞት ጣር ያጣረ ከደም ጣፍ የደም ላብ ያንጠባጠበ ስለ እኔ ኃጢአት፣ ስለ እኔ እርኩሰት፣ ስለ እኔ በደል የተዋረደ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ደናግል አይተው የወደዱት ስሙ እንደሚፈስ ዘይት የሆነ ግንበኞች የናቁት የመጽሐፉ ሰዎች የናቁት ነገር ግን ውሃ የሚያፈስ ዓለት ይከተላቸው ከነበረ ዓለት ጠጥቷል ይላል። ያም ዓለት ክርስቶስ ነበር ይላል። አንተ የሚራመድ ዓለት አይተታቃለህ፣ የሚንቀሳቀስ ዓለት ውሃ ሚሰጥ ዓለት አይተታቃለህ። ይሄ ዓለት ኢየሱስ ነው። ይሄ ዓለት ኢየሱስ ነው።